የሰውን ክፍተት እንደዚህ ፈጥሮ መሀል ላይ ለመግባት መሞከር ለእኔ የሴጣን ባህሪ ነው። አንቺ እኮ የምትወጁ ቢሆን እኮ ሁለት ሶስት ዓመት አይደለም ሀያ አምስት ዓመት ልትጠብቂ ትችይ ነበር። እኔ የማወራው አይሰማሽም ነው? ቪዲዮዎቹን አይደለም። እኔ ከሱ ጋር ስንት ጊዜ ስጠብቀው እንደነበረ ታውቂያለሽ። የኢሳም ወዳጆች ተገናኝተዋል። ዛሬ ኢክራምና ፈኪ እንግዲህ ተገናኝተው እንዲህ ምን ተፈጠረ ብዬ ሳፍ ብዬ ነው ቪዲዮውን ለማየት ማለት ነው። ውድ ቤተሰቦቼ እንግዲህ ኢክራም ደርባባዋና ፈኪ ደግሞ አሁን የመጣችሁ የኢሳ ማፍቃሪ ማለት ነው ተገናኝተው ምን ተፈጠረ? አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ እና የተከበራችሁ የሀያት ፋሚሊ ቤተሰቦች እንዴት ናችሁልኝ? በእያላችሁበት ሰላማችሁ ብዝት ይበልኝ እያልኩ ሰላም ሰላም ሰላም ብያለሁ ሁላችሁንም። እንግዲህ ዛሬ መጣሁት በኢክራም እና በፈኪ ቪዲዮ ነው። ያው እንግዲህ ፈኪያ እንደምታቁት አይፎን እየገዛች አይፎን ገዝታ ለኢሳም ስትሰጠው ሲገናኙ ምናምን እያየን ነበረ። እንግዲህ ኢሳም መጀመሪያ አካባቢ ለጠጥ ምናምን ያለውም በሁለተኛው በሶስተኛው ያለውን ለውጥ አይተናል። አልሙሄም ማለት ነው እንግዲህ ዛሬ እስኪ እንግዲህ ዛሬ እስኪ ቪዲዮአቸውን እያየን ቆይታ እናደርጋለን። እንግዲህ ኢክራምና ኢክራምና ኢሳም አብረው ቢሆኑ ብሎ ተመልካች በጣም የሚመኘው ነገር ነው፣ ከራሴ ጀምሮ ማለት ነው። ግን እስኪ ፈኪያ እንግዲህ አፈቀርኩ ብላ እንደውም ካስታውሳችሁ መጀመሪያ አካባቢ ስትመጣ ምንድን ያለችው፣ አላህ በቃ ለእኔ ብሎ ነው ይህን ያለያያቸው ያራራቃቸው እያለች ነበር፣ ኢሳምን አፈቀርኩ ብላ ቪዲዮ ስትሰራ ማለት ነው። እስኪ ዛሬ ምንድን ነው የሚባባሉት የሚለውም እያየን ቆይታ እናደርጋለን። ጥያቄ፣ እንዴት ነው ላይፍ ምናምን? አልሐምዱሊላ ከምንድ ነው የሚባለው? ከሞላ ጎደት ውሰድ መለስ አለ። ማሻላ፣ አንቺ ጋር ቆንጆ

ያው እንግዲህ ያለውን አየር ማምታቅ ያለች ግርግሩን ጫጫታውን አንቺ ጋራ ደግሞ በአካል ተገናኝቺ አወራ ብዬ አሰብኩ። አንቺም አላሳሳሽ። አይ ምን ምን የሚያኮራም ነገር የለም። ምንም የሚያስፈራ ነገርም የለም። ለማግኘት እንግዲህ እኔ እ እንጃ እ ምን ልበልሽ እ ምን ልበልሽ ያው ብዙ ጊዜ እንዳየሁት ምናምን ከሆነ ነገር አንድ ስለገባኝ ነው። ጣልቃ ገባሽ ምናምን ሲባል ጣልቃ የገባሁ ስላልመሰለኝ ነው። አብራችሁ ላይ አሁን ምንድነው ምጠላ ልቃ ያ በመጀመሪያ ይሄን ነገር መጠየቅ የነበረብሽ አሁን አለ እንግዲህ የፈኪ ጥያቄ፣ ጣልቃ ገብቻለሁ ወይ ባንችና በኢሳም መሀል ጣልቃ ገብቻለሁ ወይስ አይደለም። የተመልካች የብዙዎች ጥያቄ ስለሆነ እንድትመልሽልኝ እፈልጋለሁ። እኔ ባንችና በኢሳም ላይ ጣልቃ ገብቻለሁ ወይ ነው ጥያቄው እ ኢክራም ምን ትመልስ ይሆን፣ እስኪ አብረን እንስማ በመጀመሪያ ይሄን ነገር መጠየቅ የነበረብሽ አሁን አለብኝ፣ አይደለ ያው ብዙውን ደግሞ ሶሻል ሚዲያ ላይ ባየሁት ስለሄድኩኝ እኮ ገባኝ። ግን መጠየቅ አሁን ህዝብ እንደዚህ አንቺ ለጫና ምናምን ስላደረገ ምናምን ሳይሆን መጠየቅ የነበረብሽ መጀመሪያ እንደ ሴትነት አይደል፣ ሴት እስከሆንሽ ድረስ አሁን እኔ ሴት እስከሆንሽ ድረስ ብዙ ጊዜ ለምን ማየ ሁለት አይነት ሰው ሁለት ካፕሎች ቢመጡ ለሴቷ ነው ማደለው ወይ ደግሞ በቃ እሷ እንዳትጎዳ ነው ልመክራት የምችለው ኢቨን እኔ ወንዱ የኔም ጓደኛ የሚሆን የኔ ወንድሜ የሚሆን ምናምን ገባሽ እሷ ስትጎዳ ማለት ወይ ደግሞ እኔ የምቀርበው ሰው ስለሆነ እሷን ሲጎዳ ስላየው እሱን ዘመዴ ነው ምናምን ብዬ ለእሷ አላዳለም። እንደዛ የሆነ ሴት ለሴት መደጋገፍ አለብን ብዬ ምን አለው እኔ ተወኩል ሰማችሁት እኔ ብሆን ለምን ወንድሜ አይሆንም ሁለት ካፕሎች መጥተው ሴቷ እየተጎዳች ባይ ለሴት ነው ሴት ነኝና ለሴት ነው ማደላው እና መጠየቅ የነበረብሽ መጀመሪያ ነበር እያለች ነው ኢክሩ ማለት ነው። በነገራችን ላይ የኢክሩ አነጋገር በጣም ነው የሚመስጠኝ፣ ደርባባ እርግት ያለች ማለት ነው። መጀመሪያ ላይ ጠይቂኝ አሪፍ ነበር። ያው መጀመሪያ ላይ የእናንተ ቪዲዮ ስላየኝ ገባኝ። የኛ እኮ እኮ ቪዲዮ ካየሽ አሁንም እርግጠኛ ሆነች መሄድ ነው ከመጀመሪያው ይሄ ነገር አሬ ኦኬ ክላው እንደዚህ ነው ወይ ምናምን ተጠላልተን ወይ ምናምን እንዳልሆነ አይተሽዋል። እኔ ጠልቼው እንዳልሆነ አይተሽዋል። እንግዲህ ድብ ቤተሰቦቼ መጀመሪያ አይተሻል፣ ያለውን ነገር አይተሻል፣ ተጣልቼው እንዳልሆነ እሱን ስላልፈለኩት እንዳልሆነ፣ በመካከላችን ያለውን ነገር እያየሽ ነው የገባሽበትና ከገባሽበትና ብዙ ከተጓዛችሁ ከተጓዝሽ በኋላ ነው ወይ አሁን የምትጠይቂኝ ጣልቃ ገብቻለሁ ወይ ብለሽ መጥተሽ የምጠይቅኝ ይህን ሁሉ ከተጓሽ በኋላ ነው። ወይም መጠየቅ ካለብሽ እንደ ሴትነት እኔን መጠየቅ ካለብሽ መጀመሪያ ለምን አልጠየቅሽኝም? ነው የኤክሩ ንግግር በጣም ልክ ናት። የምር ብቻ ይሄንን እንትን እኔ ምስጠብቀው እንደነበረ ምናምን ኦልሬዲ ቪዲዮ ላይ ካየሹ ታስታውቃል። ያው አንቺ ክፍተቱን ፈለግሽ አገኘሽ እና ክፍተቱን ተጠቅመሽ ይገባሽ ከብታት እንደጠቅመሽ ነው የገባሽ። ቪዲዮዎች ላይ እኮ አይቼዋለሁ፣ የመጀመሪያ ቪዲዮዎች ላይ እና አላህ ለኔ ሲል ነው ምናምን ምናምን ብለሻል፣ እና ዱአ ስታደርግበት እንደነበርሽ ነው የሚያሰው በራሱ አው ካስታውሳችሁ፣ ኢሳ ምን አፍቅሬዋለሁ ብላ የመጀመሪያ ቪዲዮ ስትሰራ ማለት ነው። እነሱ ደግሞ በዚህ የሆነ ቅር መባባል በቤተሰብ በኩል የሆነ ችግር ውስጥ ሲገቡ ነው በዛ መሀል ነው የመጣችው ፈኪ ማለት ነው። እንደውም እንኳን ተለያዩ እያለች ነበር አይታችሁት ከሆነ ማለት ነው። እንኳን ተለያዩ በቀለኒ ሲል ነው ምናምን ኢቨን እንኳ ኢሳምን እንኳ አግኝተው በቃ ኢክራም ምናምን ሲል በቃ እኔ ያለውልህ ነገር እንደዛ ነው። እና ክፍተት ክፍተት ተጠቅምች ነው የመጣሽው ፈኪ እንዳየ ነው ከሆነ ይህ እኮ ግልጽ እኮ ነው። በቀለኒ ብሎ ነው ምናምን እንደው እያለች እነሱ የሆነ ክፍተት ትንሽ ክፍተት፣ ብዙ እንኳ አደለም፣ እኮ ያው ቤተሰብ ጋር እነሱ አልተጠላሉም። ቤተሰብ ጋር ያለውን ክፍተት እንኳን ለማስተካከል እየሞከር ነው ባሉበት ሰዓት ኢክራም ለማስተካከል እሞክራለሁ እያለች ባለችበት ሰዓት ነው እሷ የመጣችሁ። ቤተሰብ ጋር ያለውን ነገር ለማስተካከል እየሞከርኩ ነው ምናም እያለች ባለችበት ሰዓት እነሱ አልተጠላሉ ለመፍታት እየሞከሩ ባሉበት ሰዓት ነው ፈኪ የመጣችው። ያ ማለት እንኳን ክፍተት አገኘሁ ነው መጀመሪያ አልመጣችም፣ አብረው ሆነው እና ያው ክፍተት ፈልጎ ነው የሚባለው። ይሄ ባገኘው ክፍተት ውስጥ ገባ ነው የሚባለው። እንደዚህ አይነት ነገር ሲ በእኛ በኩል ያለውን ነገር ለመፍታት የሞከር ነበራ መጀመሪያ እና እሱ ነገር እንኳን እስከሚለይለት እንኳን እድሉ አልተጠቀም። እንትን አላልሽም፣ ጊዜ አልሰጠሽም፣ እድሉ ነው የተጠቀምሽ። ዞሮ ዞሮ ይሄ ራስ ወዳድነት ሽን ነው የሚያሳየው። ግን ያው ያው ራስ ወዳድነት ነው ማለት ከበቃ እኔ ለራሴ ነው እንጂ የነሱ ችግር የራሱ ጉዳይ ማለት ነው። ይሄ ማለቴ ቢያንስ የሆነ ነገር እንደዚያ አይነት ነገር ተፈጠረ የሆነ እስከሚለይለት መታገስ የሚባለው ነገር እኳ አለ። ግን ፈኪ በቃ አላለ አላለኒ ብሎ ምናምን እያለች በደስታ ነው ስትመጣ የነበረው እና አሁንም ኢክሩ ምን እያለች ነው ራስ ወዳድ ነሽ፣ ክፍተቱን ተጠቅመሽ ምንም እንኳ ሳትታገሽ ነው የገባሽው እያለች ነው እና ስኪልስ ሰው ሲጣላ ጠብቀው በመሃል መግባት ይሄ እኮ እራስ ወደድነት ነው። እኔ ያለው ለ ማለት እኮ አይደል እንደዛ አይደለ ተይፈት ምፈልገው ነገር በመጀመሪያ መጠይቅ ነበረብሽ። መጀመሪያ ነበር አጋጣሚ ነው የተጠቀምሽው። ለኔ እንደኔ ራስ ወደድ ነገር ሆነሽብኛት። ቪዲዮቻችሁን አይቼ ነው እንጂ ከዛ በፊት አልገባሁም ነው እንግዲህ ኢሳምና ኢክራም ክፍተት በፈጠሩ በተፈጠረበት ሰዓት ብገባም አብራችሁ እያላችሁ አልገባሁም። ነው እንግዲህ ያ ማለት ያው እራስ ወዳድ ማለት ነው አይደለ እንዴ? ጋይስ በቃ የሆነ ሰው የሆነ ቁርጡ ሳይታወቅ የሆነ ውሳኔ ላይ ሳይደረስ ዘው ካለ በዛ ነገር ላይ የሆነ ለማስተካከል ነገሩን በቃ ለማስተካከል እየተጣረ ባለበት ሰዓት መጥቶ እኔ ያለሁ ብሎ ጣልቃ ከገባ ያው ጣልቃ መግባት ማለት ነው ይሄ። ቢያንስ መታገስ የሆነ ክፍተት ተፈጠረ አይደለ? መጨረሻው ምን ይሆናል የሚለውን ነገር መታገስ፣ ማየት አስፈላጊ ነበር ብዬ አስባለሁ። እና ያው ኢክሩ እንደምትለው ከሆነ የኢክሩ ንግግር ልክ ነው ባይነኝ። ያው ፈኪ ደግሞ ፍቅር አስገድዷል ሊሆን ይችላል እንግዲህ። ግን ራስ ወዳድነት ነው የሚያሳየው፣ እኔ ቀድማለሁ ራሴ እንጂ ነው የሌላው ምን አገባኝ ነገር ነው የሚታየኝ፣ ማለት ነው ውድ ቤት ሰውቼ ብቻ። ኢክራም እንግዲህ እርግጥ ብላ እያስረዳቻት ነው። ንግግሯ በጣም ነው የሚመቸው። ነገር እንደሚያስብ ምናምን አይነት ነገር ሲያሳየኝ ለመቻልኩት መጠን ያንንም ለማስቀረት ወደዚህ ምትል ነው ማለት ምናምን፣ ግን እዚህ ወስኝ ደግሞ እንዲያስቀረኝ ያገኘሁት ነገር የለም። ገባሽ ከወሬ ምናምን ምናምን ለነገር ስለሌለ ነው። አሁን እኔ ምንድነው የሚባለው አጣብቂኝ ውስጥ እንጂ። እንግዲህ የክሩግ ንግግር ምንድ ነው፣ ካሁን በፊትም ኢሳም ሽማግሌ መላክ አለበት እያልን ነበር። ሽማግሌ ነገር ይፈታል። የምር ሽማግሌ ደም ያበርዳል፣ ይባል፣ ደም ያደርቃል ነው የሚባለው። እንደዛ ይባላል። ሽማግሌ የማያስተካክለው ነገር የለም። ግን ኢሳም ለምንድነው ሽማግሌ ማይልከው? አባቷ ራሱ ብዙ ጊዜ ሽማግሌ፣ ቁም ነገር የሚያስብ ሰው ሽማግሌ ወደ ሽማግሌ ወደ ቤተሰብ ይሄዳል ትዳር የሚያስብ ሰው እያሉ ነበር በተደጋጋሚ ማለት ነው። እና እሷ ያው ኢሳም እንደዚህ አይነት ቁም ነገር ነገር የሚያስብ ስላልመሰለኝ ወደ ሌላ ጀመርኩኝ። ግን አሁን ላይ ኢሳም ቁም ነገር እንደሚያስብ ሲነግረኝ ያኛውን ትቼ ወደ እሱ ለመምጣት ለማስተካከል ጥረት እያደረግኩ ባለበት ሰዓት ነው አንቺ የመጣሽው ነው እያለች ያለችው ኢክራም ማለት ነው። እና ያኛውንም ትቼ ወደዚህ ለመምጣት የሆነ የሚያስተማምን ነገር አላገኘሁም። ያ ማለት ወይ ሽማግሌ ያላከም ኢሳም የኢሳም ጥፋት ነው። ሽማግሌ መላክ የሆነ በቃ ቤተሰብም እርግጠኛ ሆኖ ልጆቸውን ተማምነውበት ተማምነውበት እንዲሰጡት ቤተሰብም ፈቃደኛ ደስተኛ ሆኑ ፈቃደኛ እንዲሆን ሽማግሌ መላክ ግዴታው ነበር። ኢሳም እንግዲህ አላቅም ምን እየተካሄደ እንደሆነና እንደዛ ነው እያለች አለችው። ኢክሩ ማለት ነው ጋይስ እንጂ ጠርቼ ወይ ምናምን ሳትፈልገው ቀርቼ ምናምን ወይ እሱ ሳይፈልገኝ ቀርካ አለ ቀልሱ ሳይፈልግ እንዳልቀረ ቃለ አንቺ አጋጣሚ ተጠቀምሽ ምልሽ ለዚህ ነው አያስቅም። እንግዲህ የሰውን ክፍተት ፈልጎ በሰው መሃል ጣልቃ መግባት ማለት የሰይጣን ባህሪ ነው። ለእኔ እንደዛ ነው እያለች ነው ፈኪ እንግዲህ ኢክሩ ፈኪን ልክ ልኳን እየነገረቻት ነው ፈኪም ደግሞ በአንችና በኢሳም መካከል ምንም አለመኖሩን ለተመልካች አስረጅልኝ እያለች ነው እኛ እንደምናውቀው ከሆነ ደግሞ ኢክራምና ኢሳም እንደሚዋደዱ ግን ቤተሰብ ጋር ትንሽ ቅሬታ ስለተፈጠረና በዛ መሀል ክፍተት ስላለ ነው እንጂ የምናቀው ምንም እንደሌላቸው እንደማይፈላለጉ አናቅም ማለት ነው አደለን ጋይስ እኔ አሁን የመጣሁትን ያለውን ነገር እናንተ ጋር ምንም እንደሌለ እንድታሳይ ነበር እና አስቤም፣ እንድትነግርልኝ ለኦዲ ሲም እንድናሳውቁ ብዬሽ ነበር፣ ግን አንቺ ካገኘሽ በኋላ እንደዚህ ነገር አላገኘሁም ማለት እንደጠበኩት አያልቀን። እኔ የማወራው አይሰማሽም ነው? ኧረ ሰማኝ። የራስሽን ብቻ ነው እየሰማሽ ያለሽው፣ ወይ ደግሞ እኔ የማወራውን ነገር መስማትም ከቁም ነገርና መያዝ የምትፈልገው አይመስለኝም። አይደለም እኔ የምሬን ነው እያወራሁሽ ያለሁት። እኔና ኢሳምን የእኔና ኢሳምን ክፍተት ጠብቀሽ መግባት ማለት ይሄ ለእኔ የሰውን ክፍተት እንደዚህ ፈጥሮ መሃል ላይ ለመግባት መሞከር ለኔ የሰይጣን ባህሪ ነው። እንደዛ አይደለም አግኝተሽ ነው፣ ምንም ክፍተት ተፈጠረ ክፍተቱን ተጠቅመሽ ነው መሃል ላይ የገባሽ አይደለም። ያው እኔ መስማት ካልፈለሽ እንደው ማለት ነው። ከዚህ በላይ ልናገርሽ ይችል ነበረ። እንደኔ እንትን እንደመናደድ አሁን በጣም ተረጋጋሁበት ጊዜ ነው የመጣሽው። እንደውም ጥሩ ነው። ፈኪ ፈኪ እኛ ስንጣላ ከፍተት ፈልግሽ አይደለም ወይ የመጣሽው? አይደለም እኛ እንደምናቀው እንግዲህ ቪዲዮም እንደሰራችሁ ከሆነ በቃ ለኔ ብሎ ነው። እንኳንም ተለያዩ ሁላ ብላለች። ታስታውሳላችሁ። እንኳንም ተለያዩ፣ እንኳንም ተለያዩ፣ በመለየታቸው ደስ ብሎኛል ነው ያለችው። ቪዲዮ ስትሰራ ማለት ነው። እና ያ ማለት ተለያዩ ማለት ያው ክፍተት አገኘው መግቢያ አገኘው ማለት ነው። እንግዲህ ፈኪ እዚህ ጋር እየካደች ነው መሰለኝ። እና እንደሰማችሁት ነው ውድ ቤተሰቦቼ። እንዴት ብዬ ነው አስር ሀያ ዓመት መጠብቀው ነው የኢክሩ ንግግር እንዳልኳችሁ፣ ልክ ነው ፈኪ ደግሞ ያው እንግዲህ ከንግግሩ፣ ከሁኔታዋ፣ ካመጣጧም ራስ ወዳድ እንደሆነች ነው በግልጽ የሚያስታውቀው ማለት ነው ሴት ሆኖ በሴት ላይ በደል መስራት ሀራም አሌክ ጥሩ አይደለም ብዬ ነው የማስበው። ለራስሽ ማሰብ አለብሽ ፈኪ፣ ረጋ ብለሽ ማሰቡ ያዋጣሻል ብዬ አስባለሁ። እንግዲህ እንግዲህ ይቅርታ፣ እኔ እንደዚህ አይነት ስሜት እንደዚህ አይነት ነገር ያለ አልመሰለኝም ነበር አንቺ ጋር እና በጣም ይቅርታ ብላ እየተጸጸተች ነው። እስኪ ክሩ ምን ትላታለች? አይ እንትን እንዲልሽ አይደለም እንዲሰማሽ አይደለም በጣም እንትን አትበይ። ኦኬ ነው ሳይሆን ያው የእንትን ያልኩሽ ነገር ቀልድ አይደለም የምርም ነው። ይሄ ስለ እኔ እና እሱ ምናምን ነገር የነገርኩሽ ያወራሁት ነገር ቀልድ አይደለም። ግን ያን ያህል አንቺንም መጨን እንትንም ማለትም አልፈልግም ን ሜራሻስለለውኩ አንቺ ጋር ያለው ለው ጥፋት እኮ አይደለም የአንቺ ጥፋት አይደለም፣ የእሱም ጥፋት አይደለም፣ የእኔም ጥፋት አይደለም። መሆን ያለበት ነገር ነው እየወደ ያለው ሜይ ቢ ለሀይሮ ነው። አላህ ሊፈተነን የፈለገው እንጂ የኔና የእሱ ነገር ጥሩ መሆን ቢችል ኖሮ ድሮ ይሆን ነበረ። እዚህ ድረስ አንደርስም ነበር። አንቺ መምጣትሽ ለሀይሮ ነው። የምርሽ ያው አላህ ያለው ነው የሚረው። መቼም እኛ አንትን ባልና አይደለም። የአንቺ መምጣት እንግዲህ አላህ ስለፈለጉ ነው የምነጠ ሁን። የመጣሽበት ሰዓት ላይም ሰዓትም አሪፍ ነው። እያለች ነው። በስተመጨረሻ ምን እያለች ነው? ጋይ ስዴ እንቢ ከእሷ ጋይ እሷን ሀሳብ እየደግፍኩ ተጉዤ እስኪ ምንድን ነው እያለች አለች። የመጣሽበት ሰዓት በጣም ትክክል ነው። ልክነሽ አንቺ ስለመጣሽ አይደለም የተለያየ ነው። እንደውም አሪፍ ሰዓት ነው። አላህ ስለፈቀደ ነው ሁሉም የሚሆነው እያለች ነው። ኤክሩ ማለት ነው እንደ ይሄ ነገር እንዴት ነው? ፈኪም ፈገግ ብላ፣ በደስታ ፈገግ ብላ እያዳመጠች ካከል ያለብኝ ነገሮች አሉና ቢያንስ እንደዚህ እሱንም ቢያንስ የሆነ ብቻ እንት መልሷል። እኔ ያጎደልኩበትን ነገር እንት እያልሽው ስለሆነ አሪፍ ነው ስልሽ እኔ አሁን ወደ ሌላ ፎከስ አድርጌ እዛኛው ጋር ነገሮች ማስተካከል ምናምን ሲኖርብኝ ግዴታ እዛም እዚህም መሆን የለብኝም። ገባሽ እና አንቺ የመጣሽውላ ሄሮ ነው የራስሽን እንት ነው ቻለ ያለው ይሆናል። እንደዚህ አርጊ እንደዛ ታርጊ ምናምን አልልሽን ሶኬ አለ ያለው ይሆናል። ነገር መሆን ያለበት አንዶ ማውራ ሁሉ ጠፈኛል ምክንያቱም ቅድም ድረስቲ የእውነት ጨንቆይ ነበር ስህተት የሰራው ነበር ይመስልኝ፣ እና ወደ ጥያቄዎች መልስ ስገባ ለእኔ ችግር የለውም፣ ፈታ በይ። እኔ እስከሁነትሽም ዝም ነው ያው ትንሽያ ስላስብልሽ ብዬ ነው። ውድ ቤተሰቦቼ እንግዲህ በመጨረሻም የምትፈልጊውን አድርጊ ቅር አላለኝም ብላለች ማለት ነው። ኢክሩ ከመጀመሪያ ጀምሬ ኢክሩ ልክናት እያልኩኝ በመጨረሻም እኔ እየቀለድኩ ነው፣ ትንሽ ላስደንግጥሽ ብዬ ነው እንጂ ችግር የለብኝም እኔ። እንደው ምን ያጎደልኩበትን እየሞላሽለት ስለሆነ የምትፈልጊውን አድርጊ ብላት፣ ፈኪም በደስታ ፍንድቅድቅ ብላለች ማለት ነው። እውነት ኢሳምን ኢክሩ ኢሳምን አትፈልጊውም ማለት ነው ወይም ደግሞ ድራማ እየሰራችሁ ነው ተነጋግራችሁ እንጂ በምትወዱት ሰው ላይ የቱንም ያክል ምንም ቢሆን ምንም አይደራደርም ሰው በሚወዱ ሰው ላይ። ና ወይ ድራማ ነው ወይም ደግሞ ኢክሩ ኢሳምን አትፈልጊው፣ ይሄን ነው ያው በቃ፣ መጨረሻ አካባቢ ካየውት ነገር የተረዳውት ይሄ ነው። ውድ ቤተሰቦቼ እናንተ ምን ትላላችሁ? እንግዲህ የዛሬው የኢክሩና የፈኪ ቪዲዮ ከእነሱ ጋር የነበረን ቆይታ ይመስላል። በሌላ ቆይታ እስከምንገናኝ መልካም ጊዜ የሆነላችሁ። ወዳችኋለሁ። ቻው